አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ዚዲ ፋሚሊ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከእኛ ጋር ሁሉ ሰላም ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እኛም ደክመናል። ዲታውም ያው ተዘግቶብን ስለቆየ ነው። ቻናሉም ደግሞ ትንሽ አለ ብዙ ነገር አይመቻችም ኢትዮጵያ ሲሆኑ ከአሁን በኋላ እንግዲህ እንበረታለን ብለናል። እናንተ ናችሁ ደግሞ የምታበረታቱን፣ በእኛ ብቻ ሳይሆን እናንተም ናችሁ የምታበረታቱን። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ዛሬ ደግሞ አዲስ ነገር ያመጣሁላችሁ ነገር ጓደኛዬ ዘንድ እንደ ሐይባ አበይ ቻናል አላት። ስዴት ቆይታ ተስዴት መታ ነው እና ቤቷን እየቀረጽኩት ነው። እንደናንተ አዲሴ ነው እያየሁ ነው እየቀረጽኩ ነው እየገባሁ ማለት ነው። ማሻላ ማሻላ ማሻላ ማሻላ ተባረከ ረህማን። እና በጣም ነው የሚያምረው ቤቷ። ተስዴት ተመጣዩ ሁለት ወር ሆኗታል። ዛሬ አብረን ነበር ያሳለፍ ነው። ምሳ፣ ቡና ምናምን አብረን ነበር ያሳለፍ ነው። እንሻአላ ያው ላይቭ ላይ በሷም ቻናል ልገባ ብለናል፣ እና ያው ኔትወርኩም ስላልተመቸን ነው። እና ቤቷ ደግሞ ይህን ይመስላል። ውድ ጓደኞች እና እህቶች፣ ወንድሞቼ በስደት ላይ ያላችሁ በስደት ላይ ያላችሁ እህቶቼ፣ ወንድሞቼ የምነግራችሁ ነገር ምንድን ነው? ቤት አትሰሩ፣ እንዳትመጡ፣ እንዲበረታችሁ ያው ስደትን እናውቀዋለን። ያደክማል፣ ይናፈቃል፣ ብዙ ነገር አለው፣ ይሰለቻል የሰው ቤት በጣም ክፉ እና ከባድ ቢሆንም ግን ደግሞ ወላሂ ነው የምላችሁ፣ ሀገራችሁ እንደዚህ ገብታችሁ የቤት ዕቃችሁን አሟልታችሁ ቤታችሁ አልቆላችሁ መታችሁ ስትቀመጡ ያን ብዙ አመት የለፋችሁበት ነው ስታርጋችሁት በጣም ደስተኛ ሆናችሁ ነው የምትኖሩት። ሐይባ አበይ ይኸው እንደምታዩት ቤቷ እንደዚህ አድርጎ ጠብቋት ባልተ፣ ቤቷ አሁን ገብታ ማሻላህ ተደስታበታለች ማለት ነው። እንደምታዩት ነው የሳላው፣ ኮርኔስ ነው ይሄ መብራቱ እንትን ያለበት ይሄ ደሞ ኮሊደሩ ነው። እና ወላ ነው የምላቸው ሁሉም ክላስ በጣም ያስደስታል። ውጩን አልቀረጽኩትም። ይሄ ደሞ ምኝታ ክላሷ ነው እንደምታዩት። በቃ የሆነ ቅንትኑ ራሱ ጅብሰሙ ራሱ የተቀባው በጣም የሚያምር ነው ማለት ነው። እኔ በጣም አስደስቶኛል። ያው ካሜራው ላይ ልጅ ጋር እየተሯሯቅኩ ስለነበረ ምንም አቀራረጤ እንትን ስላለ ነው እንጂ ወላ ሂ ነው የምላችሁት ሲያምር ስደት ቆይቶ ቤት አልቆለት እቃ ተሟልቶ አገሩ ላይ ተገብቶ ሲኖር ያንን አምስት አምስት ስድስት አመት ሰባት አመት የተለፋበትን እንትን ይረሳና አልሐምዱሊላህ ተብሎ ይኖራል ማለት ነው። ቤት ነው እቃ ቤት ነው ስደትን የሚያስረሳን። ያው ለቤተሰብ ለምንም መርዳት ቢያስቲስ ተንምስ ሆናን እዚህ መተን ግን ያንን የረዳነውን እንደገና ጨቅጫቃ እንደገና በተሰቦች በልተውኝ ወንድሞች በልተውኝ እያል ራሳችን ጨቅጫ ከሆነ እንተ በተሰቡ እንተነነናለ ማለት ነው ግን እና ውድ ጉደኞቼ እንዴት ዝግ ሆኖ ተሰርቶላታል ሐይባ አበይ ቤት በጣም ያምራል ደስ ብሎኛል እና ሁላችሁም በስደት ላይ ያላችሁ ኢንሻአላህ የሚያምር ቤት እየሰራችሁ ትመጡ የምትደሰቱበት የምትኖሩበት የምትወልዱበት እየሰራችሁ ንቶሎላለሁኝ በስደት ላይ ሆናችሁ ብራችሁን አታባክኑ ለቤት እና ለቃ ነው መዋል ምክንያቱም ስመጡ የሚጠቅማቸው እሱ ነው ማለት ነው እና እንደዚህ አምሮላታል። ይሄ ደግሞ እንደምታዩት እቃ ቤቷ ነው። ቡፌዋን ነው እቃ ቤት ውስጥ አስገብተው ነው አሁን ላይ ያው ኪችን ካቢኔት ነበር ብቻ። ግን ያው በፊት ስላሰራቸው ሰው ቡፌዋን አስገብታለች ማለት ነው። ማሻአላ፣ በጣም ደስ ይላል ሁሉም ነገር እና ሰርፕራይዝ ለቤተሰብ ለወንድም፣ ለእህት፣ ለባለቤት፣ ለልጆቻቸው ሰርፕራይዝ የሚፈልጉ እቃ መግዛትም ሆነ ለአሁን አረፋ ለአመት በዓልም ሰርፕራይዝ ማድረግ የምትፈልጉ ሰርፕራይዝ እናደርግ ን እንሻላህ የቻናላችንንም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አሳድጉለት። እዚጋንት ምሳ እንበላ ዘግጀጀት እያልን ነው እየበላን ነው። የዛሬው ውሎ እንደዚህ ነበር። ሰላም አለይኩም